ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው ወይ አለን። እግዚአብሔር ይመስገን በጣም ደህና ነን። እነዚህ ልጆች ይመጣሉ ይሄዳሉ ይመጣሉ ይሄዳሉ። ያው እንደ እንደ መስቀል ወፍ ነው የሚባለው። አዎ፣ በመስከረም ማንዴ ብቅ እምትለው እነዚህ ልጆች ምንድን ናቸው? ምን እየሆኑ ነው? ምን እያደረጉ ነው? ጠፍተዋል ብላችኋል። እውነት ነው፣ ጠፍተናል። ጠፍተናል ብለን ቪዲዮውን እንሰራለን ምንድን ነው ያጠፋን? ስንፍና። እሱ አንድ ነገር ነው። ስልክ፣ ብዙ የሆነ የሆነ ምክንያት ልታቀርብ ትችላለህ። ያ ምክንያት ግን ላለመስራት እንት ሊሆን አይችልም። እና በአጠቃላይ ስንፍና ብለን ብንወስድ አይሻልም? በዋናነት እሱ ነው ያጠፋ። አይዋሽም። አይ ዋሽም ቤተሰቦቻችንን አናዋሻቸው። እሱ ነው፣ አንዳንድ ያው ግን፣ በዋናነት ያው ስራ ደግሞ ትንሽ፣ አንዱን ስንል አንዱ ያው አይሞላም። እና ያ ያ ነገር በደንብ አጠፋን። ደግሞ ሀሳብም ይፈልጋል ሲመጣ ዝም ብሎ ስለማይሰራም ቪዲዮ ምናምን፣ እሱ ደግሞ በራሱ ራሱን የቻለ ነገር ስለሆነ ያው ጥሩ ነገር ምናምን ይዘንላችሁ ምን መጣንልና፣ ያ ደግሞ ሀሳብ እያሰነፈ ምን እያለ ምክንያት እየሰጠን ምናምን፣ ደግሞ አንዳንዴ ስትርቅ ሀሳቡም ይጠፋብሃል ይመስለኛል። በቪዲዮ ውስጥ ስትኖር አንደኛ ከኮሜንቶቹም ተነስተን የምትሰራቸው ቪዲዮዎች አሉ። ከዛ ደግሞ የሆኑ የሆኑ ነገሮች አንዳንዴ እያደግክም ስትመጣ ሁሉ ነገር ይታያል ብለህም ስለማታስብ እንደ በፊቱ ሁሉን ነገር መቅረጽ ታቆማለህ። ከዛ ደግሞ ከቪዲዮ ያን መቅረጽ ስታቆም ደግሞ ምን ልስራ የሚለው ነገር እያስጨነቀ ይበልጥ ትጠፋለህ። እኛን ያጠፋን ያየም ይመስለኛል። እሱም አጠፋን። ከዛ ያው አዳዲስ ነገሮች ደግሞ ብዙ ነገር አጥፍተውናል። አንዴ ያው እሱም ነው ብቻ ቤተሰብ እስኪ እናንተም አበረታተው። እንዳለችው ነው ቪዲዮ ሲሰራ ኮመንት ሲኖር የሚገነባም ኮመንት አለ። ብዙ ብዙ ነገሮች ስላሉ ያ ነገር ጥሩ ስለሆነ እኛም ከዚህ በኋላ በምንችለው አቅም ወደ እናንተ እንመጣለን ብለን እናስባለን። እኔ ነው አያችኋት፣ እንዴት እንዳማረባት ደግሞ ለየት ያለ እንትን ነው። አዎ ያው እንግዲህ ለቤተሰብ የሚነገር አይደለም። የኔ ስራ የጎጃም ባህላዊ ልብስ ነው ዛሬ ለብሼ የመጣሁት። የሚገርመው እኔ ራሱ አሁን አሁን ምን እየታዘቡ እየመጣሁ እንደሆነ ታውቃለህ። ያው የአበሻ ልብስ ስራ ሽፎንም ስትሰራ ምንም ስትሰራ? በዘመናዊ መልክ አሁን በጣም እንትን ብሏል። የሽፎን አሰራሩም የአበሻ ቀሚት ጥልፉም ምኑ ምኑ ብዙ ነገሩ በጣም ወደ ዘመናዊነት እየሄደ ነው፣ በጣም እንትን እያለ ነው ምናምን ነው። ያን ስታይ በጣም ደስ ይላል። ሀገራችን በብዙ እንትን ላይ ነው። ግን አሁን አሁን ደግሞ እንትን እያየን ስንመጣ ለብዙ ለትላልቅ ፕሮግራሞችም ላይ ከዛ ደግሞ ሰውም ደግሞ ወደ ድሮ ማንነት ወደይ ኦሪጂናል ባህሉ እየተመለሰ ነው። እና የጎጃም የራያ የወሎ ብቻ በጣም ብዙ የትግራይ እንደዚህ የድሮ ልብሶችን እያስታወስን እንትን ማለት ላይ በጣም ጎበዝ እየሆን ነው ይመስለኛል። አሁን በጣም ብዙ ኦርደሮች እንትን እያሉ ያሉት ይሄ ኦሪጂናሉ ልብስ ላይ ነው እና በጣም ደስ ይላል። በተለይ ደግሞ አሁን አንድ እኔ በጣም በተለይ ተመልካቾችንም ልብስ የሚያሰሩ ሰዎችን የማደንቀው ምንድን ነው በተለይ አሁን ሀገር ውስጥ ያሉ ሰዎች ምናምን ያዩታል ምናምን ያን ያህል እንት ላይ ላቸው ይችላል እና ውጭ ያሉት ናቸው አብዛኛውን ጊዜ ባህላቸው መናፈቅ ምናምን እንዲህ አይነት ነገሮችን ትኩረት የሚያደርጉት ማለት ነው ነው ነው ነው ነው ነው ነው እዚህ እነዚህን አልባሳጠውን ኢትዮጵያ ውስጥ በጣም ብዙ አይነት ባህል አለ፣ ብዙ አይነት ብሄር ብሄረሰብ አለ፣ ብዙ አይነት አለባበስ አለ። እና ያንን ሁሉ ወደ ውጭ ያለው ሰው የባህሉን ልብስ እያሰራ እንትን ሲል አንደኛ ባህሉንም ያስተዋውቃል፣ ሁለተኛ እሱም ከባህሉ አይርቅም ማለት ነው። ይሄ ዘመናዊነት አይውጠውም። እና እነዚህ ነገሮች በጣም እጅግ የሚበረታቱ ነገሮች ናቸው። ይህን ቪዲዮ የምታየው ደግሞ እንዲህ አይነት ነገሮች በተለይ ኦሪጂናል የሆኑ ነገሮችን ደግሞ ማሰራትም ደግሞ ከፈለጉ የትኛውም አይነት ባህላዊ ልብስ፣ የትም አይነት ብሄር፣ በየትኛውም ሁኔታ እናንተ በምትፈልጉት ጊዜ እና አይነት በጥራት ሰርተን እናስረከባቸዋለን። ይሄ በፎቶ ስታዩት ከፎቶ እንኳን ይበልጣል ብዬ አስባለሁ። በአካል ሲታይ በጣም ያምራል፣ ደስ ይላል እና ብቻ ያው እንደዚህ ተከስታለች፣ እንደዚህ አምሮብኝ መጥቻለሁ። በቀጣይ ቪዲዮ ደግሞ እኔ በሆነ ልብስ ደግሞ የሴት ብቻ ስላለ እኔ ደግሞ በቀጣይ በወንድ ደግሞ ኦርደራችን አዎ የሆነ የወንዶች ይመስለኛል። ወንዶችም ብዙ ጎበዝ አይደሉም መሰለኝ ይሄ የቤተሰብ ፕሮግራም ምናምን ኑሮ አብሮ ሲሰራ ካልተሰራ በስተቀር እንደ ሴት ይሄ ባህላዊ ልብስ ላይ ምናምን ብዙ ጎበዝ አይደሉም ይመስለኛል ወንዶች። ይሄ ደግሞ የሚስ ጥረት ነው ብዬ አስባለሁ። ለምሳሌ እኔ ካገባሁ ከማግባቴ በፊትና ካገባሁ በኋላ በጣም ልዩነት አለ። ለምን አሁን እኔ ኦልሞስት ስንት ጊዜ ሆኗል፣ ከተገናኘንም አንድ ላይ መኖር ከጀመርን ብዙ ጊዜ ሆኖ ነው አለ። አሁን ለምሳሌ ልብስ መግዛት ላይ ምናምን ነገሮችን በቃ ተከታትሎ ማድረግ ላይ በጣም ሰነፍ ነኝ። አብዛኛው ወንዶች ጋር የሚታየው እንደ አይነት ነገሮች ናቸውና ሴቶች ግን ምንድነው እየተከታተሉ ለምሳሌ ሆን ነገር ሲጎል ምናምን ቲሸርት የሚያስፈልግ ከሆነ ቁምጣ ምናምን አለ ጫማ ምናምን ይሄን አሁን እሷ ናት ከተጋባን በኋላ አብዛኛው ነገር የምትገዛው ምን የምትለው እና የባህሉም ልብስ ጋር ስንመጣ የሴቶቹ ተጽዕኖ ወንዶቹ በለም እንዲለብሱ የሚያደርጋቸው ብዬ አስባለሁ። ሴቶች ለራሳቸው ሲያስቡ ቢያንስ ከዛ ጋር ደግሞ ማች የሚያደርግ ብለው ደግሞ ለባሎቻቸው፣ ለአጋራቸው፣ ለጓደኛቸው እንትን ይላሉ ይላሉና ሞር የሀበሻ ቀሚስ የባህል ልብስ ፍላጎቱ ሴቶች ጋር እናንተ ሴቶች ጋር እንትን ያደርጋል ይንጸባረቃል ይሄ ያው ተፈጥሮ ነው። ምንም ማድረግ አይቻልም። ሁሉንም ወንዶች ነው ማለት ማለቴ አይደለም። አንዳንድ ሰው ደግሞ ጎበዝ አለ ከሴት ጎበዝ ውጭ አሜሪካን ሀገር ነው መሰለኝ የሚኖረው ሶስት መቶ ስልሳ አምስት ቀን አመቱ ሙሉ የሀበሻ ልብስ ነው የሚለብሰው። አንድ ቀን ኖርማል ልብስ ለብሰ አስባችሁታል። ሶስት መቶ ስልሳ አምስት ቀን ሙሉ የባህል ልብስ መልበስ ለምሳሌ አብዛኛውን የተወሰነ እኚ ጋርመንቱ ምናምን የበዛ ነገሮች ምናምን ዘመናዊን ከባህላዊ ጋር እየተቀላቀለ ከመሰራቱ በፊት እኮ አሁንም አብዛኛው ያንን ባይሆን አሁን የባህላዊ ልብሶች ኮንፈርት የመሆን እድሉ ለስራ ፍሌክስብል የመሆኑ ምናምን አሁን የባህላዊ ልብስ ምቹ አደለም፣ አሁንም ጭምር ማለት ነው እና የባህል ልብስ ለብሶ የሆነ ፕሮግራም ኖሮ ከዛ ቤት ቁጭ ብሎ የሆነ ፕሮግራም ማሳለፍ ነው እንጂ የባህል ልብስ ለብሰን ስራ ምናምን መስራት አልተለመደም። እና ያንን ሁሉ ነገር ደግሞ ተቋቁሞ 365 ቀን በቃ እስከ ህይወት ዘመኑ ምንም የተለየ ነገር ካልተፈጠረ ይለብሳልና ይሄ እጅግ የሚደይህንን ሰው እኮ አሁን በዙሪያው ያሉ ሰዎች ሲያስቡ ባህላዊ ልብስ በመልበሱ ነው የሚያውቁት፣ አይደለም አሁን የሚያስቡትም ሰው የሚያስታውሱት በዛ ነገር ነው። የውጭ ዜጎች ሲሆኑ ደግሞ ሀገርን በማስታወቅ በዙሪያው ያሉ ከኢትዮጵያ ውጭ ከሆነ በዙሪያው ያሉ ብዙ ከኢትዮጵያ ውጭ የሆኑ የውጭ ዜጎች አሉ ማለት ነው። እና ያ ማለት ኢትዮጵያን በደንብ ፕሮሞት እያደረገ ነው ማለት ነው። እና ይሄ እጅግ የሚበረታታ ነው። ሞዴል እናደርገዋለን እያስባለሁ። እና እኛም ከዚህ በኋላ መምጣታችንን ልንነግራችሁ ከዚህ በኋላም ብዙ ነገሮችን መኖሩን ልናሳውቃችሁ ነው የመጣ ነው። እናንተም ግን ጠይቁን፣ ስንጠፋ ዝም አትበሉ። ያው ዛሬ በእርግጥ ለዚህ ብቻ አይደለም የመጣ ነው። ለምን ዝም ብለን እንወጣለን ብዬ እኔ ደግሞ ለምን ዝም ብለን እንወጣለን ብዬ እኔ ደግሞ አንዳንድ ጥያቄዎችን ትንሽ ጥያቄ ነው በእርግጥ ላንተ አዘጋጅቼልህ መጣ። በቀጣይ እንግዲህ ለእኔ እንዲዘጋጅ የሚፈልጉ ካሉ ይዘጋጅላት ለእሷም ማለት ይችላሉ። ግን ያዘጋጀኋቸው ጥያቄዎች ደግሞ ይሄ አሁን ካለንበት ያው ወደ ትዳር ገብተናል ብለን መተድለ ከዛ በኋላ ብዙም ወደ እነሱ እንትን አላልንም፣ እና በዛ ዙሪያ ይሁን የሆነ ጥያቄ ብጠይቅህ ከዛ አመለካከትህን የሚሰማህን ብትነግረኝ ብዬ ነው የመጣሁት። ያው ማለት ግን ብዙ አመት ቆይተን ስለ ትዳር ልንመክር ምናምን ማለት አይደለም። ጠይቀ ሱ እንዳልጠይቀ ሆ ይሄ ገና በዚች ጊዜያቸው ስለ ትዳር ሊመክሩ መጡ ምናምን እንዳይሉ ነው። በተረዳ ነው መናቀው ባለንበት ነው አምሳና ስልሳ ዓመት ከኖሩት ጋር እኩልን መክር ሳይሆን እኛ ትዳርን እስካሁን ባለው ሁኔታ በዚህ መልክ ተረድተናል ለማለት ነው። እና አምሳና ስልሳ ዓመት ቆይተን ደግሞ ላላገቡት የምን መክር ያድርገን አይደል። እና ያላገባችሁ ደግሞ በረገቢው የደረሳችሁ ንጠይቀ ጋደኛ ይሄ ነገር እንዴት ነው? ልታፋጠኝ ነው? ቤተሰብ ከእናንተ ጋር አይ ብዙ እንኳን የሚያፋጥ ጥያቄ አይደለም። ይሄ ምንድን ነው፣ ምን ታስባለህ አይነት ነው እንጂ የሚያፋጥ አይነትስ ቀጥለ ተሰጠ ብዬ እየኖርኩ ነው። እየኖርክ ነው። እንግዲህ እስኪ ዞሮ ዞሮ ልጠይቅህና ከዛ ስትመልስ ወይ ጥያቄው ሲከብድህ አይሻልም። ምነው ይሄን ከበድ ምናምን። አጠር አጠር ያው እኔ እራሱ ለመጠየቅ አጋጣሚ የጻፍኩት እንትን ስለሆነ ካሜራ ላይ ለመጠየቅ ያሳፍራል ለእኔ ራሱ ማለት ነው። ግን ያው ቤተሰብ ደግሞ ያለንበትን ከዛ ደግሞ ለትዳር ያላቸው አመለካከት ምናምን ያው አንዳንድ ጊዜያችን አሁን ያለንበትንትን ቤተሰቦቻችን ተጋብተው ምናምን ብዙ አርጅተው ብዙ እድሜ ያስቆጥረው አሁን ባለንበት ግን ሌላ ትዳር አለ እንደ የምትልበት ነው። ተጋብተ በዓመት እና በሁለት ዓመት የሚያስጠላ አይነት እንትን ውስጥ የሚገባበት እንትን ነው እና ከዛ አንጻር ለመተዋወቅም ለመግባባትም ይሆነናል ብዬ ያሰብኩትን ነው እና የመጀመሪያው ጥያቄ መመሰልህ በእኔ የተወደድክ የሚመስልክ ምን ሳደርግ ነው? በእኔ የተወደድክ የሚመስልክ እኔ እንደ ትወደኛለች ብለህ የምታምነው ወይም የሚሰማክ ያ ስሜት እኔ ምን ሳደርግ ነው? እኔ አሁን ለምሳሌ ታውቂያለሽ፣ የተለየ ነገር እንደማልፈልግ ምናምን ና ስ እንዲማርግ ምናምን ብዬሽ አላቅም የስ ይህን አብረ መሆናችን የአብሮነታችን እሱ በጣም ለእኔ ትልቅ ዋጋ አለዋል እና ከዛ ውጭ ምንድነው አሁን ግራ ያጋባል። አሁን እኔ በቃ አብሮ መሆኑ በቃ አዲስ ህይወት፣ አዲስ ምዕራፍ አብረን መሆናችን ያንን ደግሞ ከኔ ጋር ያንን ወስነሽ ፈልገሽ ያንን ማድረግሽ እኔ በቃ እንደምትወጂ ወይም ትወደኛለሽ ብዬ እንዳስብ ያደረገኝ ነው እና ሁሌም ያ ነገር ይቀጥላል ብዬ ነው ማስበው። ሆነ በቃ አብረን መሆናችን ለእኔ አንዱ ትልቁ ተወጅኛለሽ ወይም ለእኔ ፈቅዳለሽ ብዬ እንገልጽበት እማምንበት አንዱ ትልቁ ነገር ይሄ ነው ብዬ አስባለሁ። ሌላው አብዛኛው ነገር የሚያልፍ ነገር ለምሳሌ ወይ ምግብ ስሰሪልኝ ወይ እንዲመወደውን ነገር እንትንስቴ ሊ ምናምን ልልሽ እችላለሁ። ግን ያ ያ ነገር ከሌለ ወይም አትወደኝ ብዬ አስባለሁ የሚሉ ነገሮች እንትን ስለሚሉ በህይወት አቸውም ውስጥ እስካለን ድረስ ደግሞ እኔም አንቺ የምትፈልጊውን ነገር የማድረግ እኔም እኔ የምፈልገውን ነገር የማድረግ ነገሮች ስላሉ ይሄ በህይወት ውስጥ ያለ ነገር ስለሆነ ትልቁ ነገር አብሮነቱ ነው ብዬ ነው ማስበው። ስለዚህ አብሮነቱ ነው ቤተሰብ ስ ነገር ካለ ደግሞ እነሱም የራሳቸው አመለካከት ለእኛም ባይሆን ለራሳቸው ይነግሩናል። ወደ ሁለተኛ ጥያቄ ልንድአርቶ እሺ፣ ሁለተኛው ጥያቄ ደግሞ እስካሁን ስንድሎ ወደፊት አሳካዋለሁ ብለህ ያሰብከው ያለምከው ህልምህ ለእኔ ያልነገርከኝ ህልምህ ምንድን ነው? እኔ ወደፊት ያው ታውቂዋለሽ የተለየ ነገር ያለ ብዬሽ አላስብም። ብቻ ያው ትልቁ ነገር ቤተሰብ መስረት ነው ይህም ጀስት ሆኗል እና ከዛ ውጪ ልጅ ይመጣል ምናምን፣ እነዛ ነገሮች ደግሞ የአመጣጡ የጊዜ እራሱ ሆኖ ልጅ በዛ ውስጥ የምናደርጋቸው ነገሮች ይኖራሉ። ግን እኔ ወደፊት ቢኖረኝም ብዬ አሁንም እየሰራሁበትን ያለው ነገር የራሴን ድርጅት መክፈት ነው። አብዛኛው ጊዜ ፊልም ላይ ስለምሰራ የራሴን ፕሮዳክሽን ገንብቼ የራሴ ሾው ኖሮኝ ያ ማለት ፖድካስት ብዬ የሆነ ብራንድ ገንብቼ በዛ ውስጥ ያንን መስራት ነው የምፈልገው። ያው ከቅጥር እንትን ውስጥ ወጥቼ ስ ያንን ነገር ማድረግ ነው የምፈልገው እና ያንንም ያው ታውቂያለሽ የተለየ ነገር ስለሌለ፣ ግን በቃ የራሴን ባለውበት ሙያ የራሴን ፕሮዳክሽን አቋቁሜ በቃ ትልቅ ቲም ለሀገርም ለማህበረሰቡ ለሁሉም ጥሩ ነገር ሊሰራ የሚችል ነገር መፍጠር ነው ትልቁ። ነው ያለሁበት ሙያ ስለሆነ ማለት ነው፣ ያንን ማሳደግ ነው ግቡ። ያ ነው አሁን እየሄድኩበት ነው። የመጨረሻ ግቡ ላይ መድረስ ነው ያው መንገድ ላይ ነው አሁን። ሁሉም ነገር ሂደት አይደል? የሆነ በአንዴ የሚመጣ ነገር ስለሌለ ያንን ግን በሂደት እያሳካው፣ እውቀት ያስፈልጋል፣ ገንዘብ ያስፈልጋል፣ ልምድ ያስፈልጋል እና ያለ ነገር ደግሞ መንገድ ላይ ብዬ ነው የማስበው። በዚህ ቀን ይሆናል የሚለውን ያው እግዚአብሔር ነው የሚያውቀው። ነገሮች ተሳክተው ደግሞ እንትን ሲሉ ያንን ደግሞ እስኪ ይሄ ቪዲዮ አንድ ምስክር አድርገን ቤተሰብ፣ እንዲህ ብያችሁ ነበር እኮ ዛሬ አሳካውት እላቸዋለሁ። እና በጣም ጥሩ ጥያቄ ነው። እሺ፣ እሺ፣ ሁለተኛው ጥያቄ ተመልሷል። አሁን ወደ ሶስተኛ ጥያቄ፣ ሶስተኛ ጥያቄ ደግሞ ያው ሰው አንድ ቤት ላይ ከተለያየ ቤተሰብ መጥቶ አንድ ቤት ላይ እስከኖረ ድረስ ሁሌ ፍቅር ነው ማለት አይደለም። አይደለም፣ በሆነ በሆነ ነገር ትጋጫለህ። የማያግባቡ ነገሮች ሊኖሩ ይችላሉ ምናምን ብቻ፣ ያን ግጭትና ያን የማያግባባ ነገሮች ተነጋግረህ ታግሰክ ያን ነገር ለመፍታት መሞከር ነው አይደለ? እና ያው የትዳር ትልቁ እንትን ደግሞ መታገስ ነው። እና ያው ከዚህ በኋላም ብዙ የምንታገሳቸው ብዙ እንትን የምንላቸው ነገሮች ቢኖሩ እስካሁን ባለንበት በዚህ ትዳር ውስጥ በዚህ ጊዜ ወይም ይሄን ነገር ታግሻ ለፍ ያለው የምትለው ነገር? አይ እኔ እስካሁን ባለው አያ አለመግባባቶች፣ ምናምን መጨቃጨቅ ምናምን ይኖራል፣ ግን እነዛ ነገሮች ሁሉም በዚህ ቀን እንዲሆናል በዚህ ተፈጥሯል ልንላቸው የምንችላቸው ነገሮች ናቸው ብዬ አላስብም። ለምን አሁን እስካሁን በነበርንበት ጊዜ ሳንጣላ ሳንጨቃጨቅ አልፈናል ማለት አይቻልም። ይሄን ማንም ያለ አይደለም። ሰው እግርና እግርም ይጋጫል። ነገር ግን ይሄን ያህል እንዲህ አይምሮ ስጂው ምናምን እንዲህ እንትን ብዬ ማስበው እንትን ብለው ነገር የለም። እስካሁን ባለውበት ማለት ነው። ወደፊት ምን ሊሆን ይችላል ምናምን የሚለውን እግዚአብሔር ነው የሚያውቀው። ከክፉ ነገር ይጠብቀን ግን እስካሁን ባለውበት እንትን እንደውም እኔ እኔ ትንሽ ቁጡ ነኝ እና በተዘዋዋሪ ወይ እሱን ልጠይቅሽ ከሆነ እንደዚህ አይነት ነገሮች እኮ የሆነ አንዳንዴ አሁን ዝም ብሎ እንደዚህ ቁጡ መሆን ወይ ተነጫናጭ መሆን ምናምን ምናምን ተቀብለኸው የምትገባው ነገር ምናምን ስለሆነ እኔም ባኮርፍ አንተም ቆጦ ብትሆን ምን ብትሆን ይሄን ነገር ተቀብለ ነው የምትገባው ነገር ስለሆነ ታግሻ አለፍኩት ምናምን የሚያስብል ነገር እንደዚህ አይነት ነገር አይመስለኝም። ታግሻ አለፍኩት ለማለት የሆነ ትልቅ ነገር መሆን አለበት። ለዛ ደግሞ ገና ትንሽ ጊዜ ሆኖ ብ ምንድነው? የኢንተርቪ ኢንተርቪ ግምድ ነው፣ ውሀ የለም ምናምን። አሁን እኮ እኔ ኖርማል ቤተሰቦቻችን ጠፍተናል ምናምን፣ ጠፍተናል ምናምን እንትን በል ነው እንጂ ጥያቄ አለ የሚለው ነገር ጥያቄ አሪፍ ከሆነ ቤተሰብ ኮሜንት ቀጣይ ብላ እንድትጀምር እስኪ ስንት ላይ ጠፍተን ስለመጣን 0 ይ በትንሹ ቪው ቢኖረው ከዛ በቀጣይ እውነት እንደዚህ አይነት እንትን ካለው እና እንደዚህ አይነት ኮንተንት እንድሰራ የሚፈልጉ ከሆነ በጣም ትላልቅ ሰዎች አመጣለው ብዬ ቃል ባልገባው፣ በምችለው ግን በትላልቅ ሰው ስኬታማ ሰው ሳይሆን በሕይወት ውስጥ እኮ ለምሳሌ ያልተሳካም ያልተሳካለትም ሰው ለምንድነው የሱ ያልተሳካለት የሚለው ነገር ለምንድን ቢያካፍል ሌሎቻችን እሱ የሰራውን ወይም እሱ የሰራቸውን ስህተት አንሰራም። እና ሁሌም ሰው ኢንተርቪው የሚደረገው ምን የሚለው የተሳካለት ብቻ ሳይሆን ያልተሳካለትም ሰው እኔ እንዲህ ስላረኩኝ ይሄን ስህተት ስለሰራሁኝ እናንተ ይህን አትስሩ ብሎ እንትን ስለሚል ግዴታ ትልቅ ወይም ታዋቂ ሰው መሆን የለበትም ማለት ነው። ለዛ እመጣለሁ። ቀጣይ ማለት ነው በሌላ በፖድካስት እመጣለሁ። በዚህ ከተስማማን ድላችሁ ነው። እና ሌላው ጥያቄ ደግሞ በየቀኑ ሳደርግ የሚያስደስተህ ነገር ምንድን ነው? ሁሉ ይህ ነገር እን በየቀኑ ባደረግሽው ምናምን ብለህ የምትመኘው የሚያስደስተህ ነገር እኔ ሳደርግ የሚያስደስት፣ አንቺ ስተደርግ የሚያስደስተኝ ነገር እንትነው ነው አሁን ለምሳሌ ቤት ውስጥ አሁን ከሰላም ሲመጣ ምን ነው ቤቱ ናም ተዘቶ ናም ሲጠብቀኝ፣ አሎደ በተለይ መሳሳት፣ ብዙ ጊዜ መሳሳት ባልመጣ ማለት፣ ለምሳሌ ቤት መሳሳት ሲመጣ ቤቱ ነው ሞቅ ብሎ ናም ሲጠብቀኝ ደስ ይለኛል። አባርዝ ነው ሞዶ ምግብ ሰርታ ምናምን ጠብቀኛለች። እና ይሄ ሁሌም ነው ማለት ሳይሆን ሰውን የራሱ ስራ ስላላት፣ ሁለታችንም ቢዚ ምን ሆነባቸው ሁኔታዎች አሉ። ብለ ቤት ባለ ሰዓት ሁሌም ያንን ነገር ታደርጋለች እና ያ በጣም ደስ ይለኛል። ለምን የሆነ ቤቴን እንድናፍቀው ምናምን ቤት ቤት እንድል ስለሚያደርገኝ ብዙ ጊዜ ም ከስራ ውጭ ቤት ስለሆንኩኝ ደግሞ ይበልቱ ነው ቤት እንደሆን ምን እንደሆነ ያደርገኛል። ና ያ ነገር አሁን የመጨረሻ ጥያቄ ነው። ጥሩ ትዳር የሚባለው ምን ምን ጻሟላ ነው ትዳር እንዳጠቃላይ ማለት ነው ትዳር። እንደዚህ እንደዚህ አይነት ትዳር ጥሩ ትዳር ነው የሚባለው ምን ሲያሟላ ነው? አሁን እየጠነከረ መጣ፣ የመጨረሻ ጥያቄ ነው። አይ አሁን እንዲህ ነው ብዬ መናገር አልችልም። ሰው የራሱ እንትን አለው እና በቃ ሰው ሲተሳሰብ፣ ሲዋደድ፣ ሲፋቀር፣ ሲግባባ ምንም የተለየ ነገር ስለሌለው ለምሳሌ ቤት ንብረት ምናምን እዚህ እንትን ውስጥ ስለማይገባ የሰው ልጅ በቃ ለመኖሩ የሚያስፈልጉት ነገሮች ያስፈልጉታል። አይዋሽም እስ ፍቅር ብቻውን ምን ሰራው ምን ደክመው። እናንተም ተመለካዮቻችን በሰው ሀገር የሄዳችሁ ምትደክሙት ምንድን ነው? የህይወታችሁን የተሻለ እንትኑ ደረጃ እንትን ለማድረግ ነው እና ገንዘብ ያስፈልጋል። ግን ከዛ ባሻገር መተሳሰብ፣ መዋደድ፣ መከባበር፣ መነጋገር ትልቁን ይወስዳል። ትዳር ውስጥ እነዚህ ነገሮች ከሌሉ ትዳር ሲፈርሳል ብዬ አስባለሁ። አይቀጥልም። አብዛኛውም እንትን ባለመነጋገር፣ ባለመከባበር የግጭቶች መንስኤ የሚሆኑት እነዚህ ናቸው። እና ሰው ሲከባበር፣ ሲነጋገር፣ ምን ሲል ሲተሳሰብ ችግሮችን በቀላሉ መፍታት ይችላል። የትዳር በጣም ትልቅ በቃ ተደርጎ ምናምን የሚታሰብበት እንትን አይደለም። እነዚህ ትንሽ ቀላል ነገሮች ካደረግን የስረጅም ጊዜ እንጓዛለን ብዬ ያስባለሁ የሌሎቹ ሰዎች እንትን ግን ባላውቅም እንደኔ ነው ለምን እየሆነም ስላየሁት ያ ነው ከዛ ውጪ ጠንካራ ሰራተኛ መሆኑ ኑሮን ለማሸነ የነበረኝ ጥያቄ እስካሁን ይህንን ይመስል ነበር እንግዲህ ቤተሰብ ውስጥ አንጠፋ እንደማለት ያክል ያዘጋጀ ውጥ ነው። አንተን ጠይቃታለሁ ብለህ ምታስበው ነገር ካለ መጠየቅ ትችላለን። ቤተሰብም ይሄን ጠይቁልን፣ ይሄን ጠይቃት፣ ይሄን ጠይቁት የሚሉት ካለ መጻፍ ይችላሉ። አይደል? ይቻላል። ሊያዙ ይችባይ እና ቤተሰብ ሊያሾ ይጀመሪያ ይጀመር እናንተ ውሳኔ ነው። ግን የሚገርመው አስበንበት ምናምን ሌላ የፖድካስት አካውንት ለመክፈት የመጣን እንዳይመስለን። በትክክል ከሰራ ራሱን የቻለ አንድ ነገር ነው። አንዱን ነገር መስመር ማስያዝ ምን ማለት ጥሩ ስለሆነ ያንን ነገር ማድረግ ነው። ቤተሰብ አሁን ወደፊት ጥምቀት አለ፣ ሰርግ አለ፣ በጣም ብዙ ነገሮች ስላሉ ክርስትና፣ ልደትና ብዙ ፕሮግራሞች ስለሚኖሩ ገና አለ እነዛ በዓላት ላይ ፕሮግራሞች ላይ ኦርደር አርጉ። ይህንን የሚያማምሩ ልብሶች አሉ፣ እዛ ጋር ሺፎኖች አሉ። እና በተመጣጣኛ ዋጋ ቆንጆ ቆንጆ ልብሶች ሊያ ትሰራላችኋለች። ሊያ ፖድካስት ይመጣል።